ስሜ አባ አብነት አበበ እባላለሁ። በኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ ጠቅላይ ጽፈት ቤት የቤተሰብ የምእመናንና የወጣቶች ሐዋሪያ አገልግሎት ዳይሬክተር ሆኜ ያገለግላለሁ። ትንሣኤውን ስናስብ መቼም ትንሣኤ የመጨረሻ ነው። ከመከራው ነው የምንነሳው። የተከፈለው መከራውን አልፎ ሞቶ ተነስቶ መነሳቱን ስናስብ እንግዲህ የሚቀድመው ስቃዩን እናስባለን። ምናልባት በዚያን ጊዜ በፋሲካ ጊዜ የምንጸልየው ጸሎት ስላለ ያ ነገር ራሱን ስለሚገልጥ እሱን እንደው ባነብልህ ደስ ይለኛል። ስቃዩ የሚለው እንግዲህ ዓለምን ለማዳን መወለድን፣ በድህነት መኖርን፣ በአይሁድ እጅ መጣልን፣ ከከዳተኛ ይሁዳ በመሳም አልፎ መሰጠትን፣ በሰንሰለት መታሰርን፣ እንደ ንጹህ በግ ለመስዋዕት መጎተትን በሐናና በቀያፋ በጲላጦስና በሄሮድስ ፊት አላገባብ ቀርበህ መቆምን በሐሰተኞች ምስክሮች መከሰስን መገረፍን በጥፊ መመታትን መጨነቅን በምራቅ መተፋትን በሾህ አክሊል መቀዳጀትን በበትር መመታትን ፊት መሸፈንን ልብሶችን መገፈፍን በመስቀል ላይ መቸንከርን ከወንበዴዎች ጋር መቆጠርን ሐሞትና ኮምጣጣን መጠጣትን በጦርም መወጋትን የፈለግ ከአብና ከመንፈስ ቅዱስ ጋራ ለዘላለም የምትኖርና የምትነግስ አምላክ ሆይ ስለ እነዚህ እጅግ ስለተቀደሱት ተቀደሱት ሕማማትህና ስለ ቅዱስ መስቀልህ ስለ ሞትህም ከገሃንም ስቃዮች ሰውረን፣ ካንተም ጋራ በቀኝ የተሰቀለውን በደለኛ ወዳደረስክበት ቦታ አድርሰን ብልን ነው የምንጸልየው። እንግዲህ ባጭሩ ይህንን ነው የሚገልጸው ለእኛ የተከፈለው ዋጋ መሰቃይቱ መሞቱ፣ መጨረሻ ደግሞ ትልቁ እንግዲህ ዋናው ከሞት መነሳቱ ነው። ፋሲካችን ሲሆን በደስታ የምናከብረው ጌታችን ከሞት ተነስቷል፣ ሞት መጨረሻ አይደለም ብለን ስቃዩንም ብናስብ የተከፈለ ዋጋ ነውና መጨረሻ ላይ ግን ይሄ ነው ትንሣኤያችን ክርስቶስ ነው ብለን መጨረሻ በደስታ በሀዘን እያሰብን ተጉዘን በደስታ የምናከብረው በዓል ነው ትንሳኤው። የእምነታችን ትልቁ ምርት ዋናው ነው። ጌታ ከሰራቸው ተአምራት ዋናው የምንለው ትንሳኤው ነው። እንግዲህ ሞትን ድል መንሳት ማለት ትልቅ ነገር ነው። ካይምሮ በላይ የሆነ ነገር ነው። መወለድ አለ፣ መኖር አለ፣ መሞት አለ። እስከ መሞት ምንም የሚደንቅ ነገር የለውም እኮ። ሞቶ መነሳት ማለት ግን በቃ ትልቁ ነገር ያ ነው። ለካ ህይወታችን ተወልደን እስከ መሞት ሳይሆን የሚቀጥል ነው። ቀጣይ ህይወት አለው። እግዚአብሔር የሰው አይን ያላየውን የሰው ጆሮ ያልሰማውን የሰው አይምሮ ያላሰበውን ለሚወዱት አዘጋጅቷል ይላል። እንግዲህ ያንን ሁሉ አልፈን የሚጠብቀንን የምናስብበትም ነገር ስለሆነ የተለየ ነገር ያደርገዋል። እናቱ እናታችን ቅድስት ድንግል ማርያም ከእሷም ጋር ሆነን ስቃዩን እያሰብን ለእኛ ሲል የከፈለው መስዋዕትነት ስቃዩ ለካ ይሄ ነው። እሱን እናስባለን፣ እንጸልያለን፣ እንዘምራለን፣ እንሰግዳለን ይቅርታ እንጠይቃለን። እንግዲህ መጨረሻ ይሄ ሁሉ ከተደረገልን እኛም ደግሞ ንስሐ ገብተን እሱ ከአምላክ ጋር አስታርቆናልና እኛም ታርቀን በንስሐ አንድም ከእርሱ ጋር አንድም እርስ በርሳችን ታርቀን መጨረሻ ላይ በትንሣኤ በመስዋዕተ ቅዳሴ የምናከብረው ትልቅ በዓል ነው። እኛ እንድንኖር እሱ ስለሞተ ሞትን ድል ስለነሳ እኛም ደግሞ ሌሎች እንዲኖሩ ተስፋ እንዲኖራቸው የደስታቸው የመኖራቸው ምክንያት እንድንሆን እግዚአብሔር እንዲያስችልን በደስታ በሰላም በፍቅር በአንድነት ለመኖር የሚቻለንን ጥረት ብናደረግ ሌላውም ተደስቶ ተስፋ አድርጎ እንዲኖር ተስፋ ብንሆን ጥሩ ነው ብዬ አስባለሁ። ለሁላችን ለክርስትና እምነት ተከታዮች ለካቶሊካውያን፣ እንዲሁም ደግሞ ይህንን የክርስትና በዓል የክርስቶስን ትንሣኤ በዓል ለሚያክብሩ ወዳጅ ዘመዶቻችን በሙሉ እንኳን አደረሳችሁ እንኳን አደረሰን፣ የተባረከ በዓል ያደርግልን።